ከሁሉም የሚያሳዝኑ አረጋኖች ሰርቶ ሰርቶ መጨረሻቸው ሽማግሌ። እግዚአብሔር ፈቀደልኝ፣ አያችሁ? እኔ አሁን ራሴ የት ውል ነበር? ከኔ ጀምሮ እንዴት ሆን ነበር? አያችሁ? አንቺ ማንንም ልጅ በገነት ተቀመጭ ብሎ እግዚአብሔር በገነት አስቀመጠኝ። አሁን በገነት ነው ያለሁት። አዎ ኢትዮጵያ እኮ ደሃ አይደለችም። ሰነፍ ነን። መሬት አለን፣ ውሃ አለን፣ መስራት አንችልም። ተፈረንጅ ሀገር የሞተ እህል እንለምናለን። እና እኔ ሁልጊዜ ማስበው እግዚአብሔር በልማት ሁሉ እንድሰማራ ነው። መሬት ሁሉን ትሰጣለች። አታይ መሬት እኮ ባዶ ነው። መስራት ወደ ስራ እንድንሰማራ እግዚአብሔር

ወንዶች በተለያ ፍቅር አላያቸው። እኛ ለምን ሰው ስለሚረዳ ሰው ስለሚያበላ ሰው ስለሚያለብሰን በአቅም ደግሞ በጣም ነው ደስ የሚለኝ። እኔ በምድር ነው ገነት የተቀመጥኩት። ሰባይ እንኳን ስራ የለኛል። ግቤ ደስ ይለኛል፣ ከብቶቼ ደስ ይሉኛል፣ ህዝቦቼ ደስ ይለኛል። እግዚአብሔር የጠየቅኩትን ስላደረገልኝ ጊዜም ደስ ይለኛል። የተመኘሁትን ስላደረገልኝ እግዚአብሔር ጊዜም ደስ ይለኛል። አገሯም ደግነች ኢትዮጵያ ደግነች። በተለየ ድሬዳዋ የተቀደሰ ሀገር ነው። ስጋውን ቆርሶ የሚሰጥ ድሬዳዋ ህጻኑ ሳይቀር። ህጻኖቹ ምንም ራሳቸውን በድለው ነው ለኛ የሚያደርጉት። እኔ ሁልጊዜ አንዳንድ ያለቅሳለሁ። እኔ የሰዎችን ቸርነት ሳይ እንባዬን መቆጣጠር አልችልም። ራሱን በድሎ የሚሰጥ ድሬዳዋ ነው፣ የተለየ ነው። አንድ ህፃን ልጅ መስክሯል። እኔ መንግስቱ ኃይለ ማርያም ጊዜ ጦሩ ሲበተን የዘጠኝ ዓመት ልጅ ነው። አንቺ ይህ የሀገሬ የተቀደሰ ሀገር ነው። የሀገሬ የሰኮሎ ወንድሞ አይራራም ወርቁን እያለሳ የሚሰጥ ብሩፋን ሀገር አሁ እግዚአብሔር ሉል እግዚአብሔር የአንተ በረከት በዚህ ሀገር ይውረድ። በዚች ሀገር ጠልጅ ነህበት ያ ልጅ ያጎጃምኛ እና አገሪቷ ቅድስ ነች፣ ህዝቡም ደግ ነው። ራሱን በድሎ የሚሰንትሬ ነው ብቻ ነው።

ሜዳ ላይ የወደቀው አመተው ሰው አድርገው አልብሰው አጠጥተው አብልተው እያሳከሙ ይኖራሉ። እኛ መቼም እንዳንድ ቀን ሲጎለን እንግዲህ እሳቸው ማማት እንደሆን ጥሩ ስራ ነው የሚሰሩት። ደከመውን አቃታቸው አጋዥ ይፈልጋሉ፣ አጋዥ ይፈልጋሉ። ጥሩ ነው። ሰው መቼም ድጋዝ እግዚአብሔር ልዩ ጣለት የባርከው የደጋዝ በፈለገው መንገድ ምግብ ሰርቶ መጠጥቶ ቹ ድሪያ ገዝቶ እየመጣደ ይቀናል ልን ፍየል ሁሉ ይጋብዞናል ይችን ደግ ሀገር ይጠብቃት ኢትዮጵያን ይጠብቅልን አለምን ያረጋጋልን ለአለም ሰላም ይስጥልን የፍቅር ሀገር ድሬዳዋ ሳይኖረው የሚሰጠው ድሬዳዋ ሳይኖረው የሚሰጠው ስጋን ቆርሶ የሚሰጥ ድሬዳዋን ይጠብቃል ሀገር

አሁን እኔ እኔማ የመጣሁት የእናቴን ድርጅት ለማጠናከር እና ይህንን ኃላፊነት ለኢትዮጵያ በሙሉ ሰጥቼ አብረን እንድንሰራ እለምናችኋለሁ። እንደምታዩት ይህ ፎቅ የተጀመረ ነው። ሶስተኛው ፎቅ እኛ የምናደርገው ጌስት ሀውስ ነው። ከአውስትራሊያ፣ ከካናዳ፣ ከአሜሪካ ኬትም ኬትም ይውጣ እዚህ ሁላችሁ የምታርፉበት የምትኮሩበት ቢሆናል። እንኳን ደህና መጣችሁ። አሁን ሰምቻለሁ ኮንስትራክሽን እዚህ እንዳላችሁ ስራ ከዚህ ነው የሚጀምረው። ተዘጋጁ። እግዚአብሔር ይባርካችሁ። እንግዲህ ይሁን ያለ እናቴ ደግሞ ትመርቃችኋለች።